በስማም ወወልድ ወመንፈስ ቅዱስ አዱ አምላክ። በስማም ወወልድ ወመንፈስ ቅዱስ አዱ አምላክ። በስማም ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። አንድ አምላክ በሚሆን ባቦወልድ በመንፈስ ቅዱስ ስም አሜን። ኅዳር ስምንት አርባእቱ እንስሳ ወይም ኪሩቤል የስሉስ ቅዱስን መንበር ለመሸከም የተሾሙበት ዕለት ነው። ሊቀ መላእክት ቅዱስ አፍኒን የተሾመበት ዓመታዊ በዓሉ ነው። የአረማ ሰማዊ መኮንን ልጅ የነበረው ቅዱስ ቅፍሮንያ ዕረፍቱ ነው። ይኸውም ቅዱስ አስቀድሞ የአረማዊ መኮንን ልጅ የነበረ ነው። እርሱ ልጅ ሆኖ ሳለ ከአባ ጳቁሚስ ገዳም ወደ አገሪቱ የመጣው ስሙ መርቆሪዎስ የሚባል መነኩሴ፣ ይህ የአረማዊን ልጅ ደገኛ ክርስቲያን እንደሚሆን ትንቢት ተናገረ። ከጥቂት ወራትም በኋላ ቅፍሮንያ ገዳማትን ሊያጠፋ የአባቱን ሰራዊት ሰብስቦ ወደ ግብፅ ዘመተ። ወደ አባ ጳቁሚስ ገዳ በደረሰ ጊዜ ግን የሆነው ሌላ ነው። የዚህም ቅዱስ ጥሪው የሐዋርያው የቅዱስ ጳውሎስን ጥሪ ይመስላል። ቅፍሮንያ ገዳሙን ለማጥፋት መጥቶ ሳለ ገና የገዳሙን ድንበር እንደረገጠ ልቡ ራደ፣ አእምሮ ታወከ። አይነ ልቦናውን በርቶለት አበ ምኔቱን ባያቸው ጊዜ ብቻቸውን ገለል አድርጎ እንዲያመነኩሱት ጠየቃቸው። እርሳቸውም ስለ እርሱ አስቀድመው በመንፈስ አውቀው ነበርና በጄ አሉት። ቅፍሮንያም ሰራዊቱን ወደ አገራቸው እንዲመለሱ ነገራቸውና እርሱ በዚያው መንኩሶ ቀረ ከዚህም በኋላ የምንኩስናን ሥራ ሌት ተቀም በመስራት በመንፈሳዊ ተጋድሎ በረታ ቆም ጸሎትን በማብዛት መጋደል እንደጀመረ ሰይጣን በፈተና ከህይወት መንገድ ሊያስወጣው ነገረ ሰሪ አስነሳበት በዚህም ምክንያት የአገሪቱ መኳንንት ሁሉ አገራችንን ያጠፋ የመኮንን ልጅ ከዚህ አለ ብለው ቅፍሮንያን ወስደው ሊገድሉ መጥተው ገዳሙን ወረሩት ነገር ግን እግዚአብሔር ቅዱስ ቅፍሮኒያን ሰወረባቸውና ፈጽሞ ሊያገኙት አልቻሉም። እርሱንም ማግኘት ባልቻሉ ጊዜ ራሱን ነገረ ሰሪውን ገድለው ተመለሱ። ቅዱስ ቅፍሮኒያም በገድል ላይ ገድል እየጨመረ ትሩፋትን አበዛ። በየሰባት ቀንም ይጾም ጀመር። የሚመገበውም መራራ የአደንጓሬ ፍሬ ብቻ ሆነ። እርሱ በነበረበት ወራት የምድር አውሬ እንስሶቻቸውን እየገደለ በገዳሙ ላይ ታላቅ ጥፋት አደረሰም። አባ ቅፍሮኒያም ወደዚህ ክፉ አውሬ መጥቶ እንደ በግ ይዞ አሰረው። ክፉም አውሬ እንደ ታሰረ አስር ዓመት ኖሮ ሞተ። ከዚህም በኋላ ቅዱስ ቅፍሮንያ የታዘዘ መልአክ እየመራው ኢየሩሳሌም በአንዲት ቀን አደረሰው። በዚያም ብዙ ምስጢራትን እግዚአብሔር ገለጠለት። ከከበሩ ቦታዎችም ተባርኮ ወደ ባቱ ተመልሶ ተጋድሎን ፈጽሞ በሰላም አረፈ። የቅዱስ ቅፍሮንያ ረዴት በረከቱ ይደርብን፣ በጸሎቱ ይማረን። አርባእቱ እንስሳ ወይም ኪሩቤል፣ እነዚህ የእግዚአብሔርን መንበር የሚሸከሙ የእግዚአብሔር ሰረገላዎቹ ናቸው። ስለ እነርሱም ወንጌልን የጻፈ ቅዱስ ዮሐንስ እንዲህ ሲል ጻፈ፣ በዚያ ዙፋን ፊት በረድ የሚመስል ባህር አለ። በዙፋኑም ዙሪያ አራት እንስሶች አሉ። በፊትም በኋላም አይንን የተሞሉ ናቸው። የፊተኛው አንበሳ ይመስላል፣ ሁለተኛውም ላም ይመስላል፣ ሦስተኛውም የሰው መልክ ይመስላል፣ አራተኛውም የሚበር አሞራ ይመስላል። እነዚህም የአራቱ እንስሶች እያንዳንዳቸው ክንፋቸው ስድስት ስድስት ነው ሁለንተ ናቸው አይኖች የተሞሉ ናቸው። በማልትና በሌሊት እረፍት የላቸውምና የነበረ የሚኖር የአማልክት አምላክ እግዚአብሔር ጽኑ ክቡር ልዩ ነው ያሉ ያመሰግናሉ። ዳግመኛም ነቢዩ ኢሳይያስ በራእይ ያየውን ሲናገር ስለ እነርሱ እንዲህ አለ። ንጉሥ አዝያን በሞተበት ዓመት እግዚአብሔርም በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም ስድስት ስድስት ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለትም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር፣ ምድር ሁሉ በክብሩ ተሞልታለች እያለ ይጮ ነበር። የመድረኩም መሠረት ከጨዋዊው ድምፅ የተነሳ ተናወጠ። ቤቱም ጢስ ሞላበት። ነቢዩ ዳዊትም እግዚአብሔር በኪሩቤል ላይ ተቀምጦ በረረ፣ ሁለተኛም በኪሩቤል ላይ የተቀመጠ እርሱ ምድርን አናወጻት እስቄ ለም ከወደ ሰሜን እኖ ጥቅል ነፋስ ሲመጣ አየው። ታላቅ ደመናም አለ፣ በዙሪያውም ብርሃን አለ። ከእርሱም እሳት ቦግ ብሎ ይወጣል። በደመናው መካከል ባለ በእሳት ውስጥ እንደ አራት ራስ አሞራ መልክ የሚመስል አለ። በመካከሉም እንደ አራቱ ኪሩቤል መልክ ያለ አለ። ወንጌላዊ ዮሐንስም ዳግመኛ እንዲህ አለ። በዙፋኑ ዙሪያ የብዙ መላእክት ድምጽ ሰማው። የእንስሶችንም የእነዚያ አለቆችንም ቃል ሰማው። ቁጥራቸውም እልፍ አለቆች ያሉ ቸው ብዙ የብዙ ብዙ ነው። ለዚያም ለተገደለው በግ ኃይል ባለጸግነትን፣ ጥበብን፣ ጽናትን፣ መንግስትን፣ ክብርን፣ ጌትነትን፣ ምስጋናን ገንዘብ ሊያደርግ ይገባዋል ብለው በታላቅ ድምፅ ተናገሩ። ዳግመኛም በሰማይም በምድርም ከምድርም በታች በባህር ውስጥ የተፈጠረው ፍጥረት ሁሉ ጌትነት፣ ክብር፣ ኃይል፣ በረከት በዙፋኑ ለተቀመጠው ለእርሱ ለበጉም ለዘላለሙ ይገባዋል። እነዚህም አራቱ እንስሶች አሜን ይላሉ። እነኛም አለቆች ይሰ ይሰግዳሉ። ስለ አርባእቱ እንስሳ ስለ ልዕልናቸውና ስለ ክብራቸው ከብልዩና ከአዲስ ብዙ መጽሐፍ ትመስክረዋል። ማሪ ቅርባይ ልዑል እግዚአብሔርም ስለ ሁሉ ፍጥረት ይለምኑት ዘንድ ቀራቢዎቹ አደረጋቸው። ገጸ ሰባ ስለ ሰው ፍጥረት ይለምናል፣ ገጸ አንበሳ ስለ አራዊት ይለምናል፣ ገጸ ላም ስለ እንስሳት ይለምናል፣ ገጸ ንስርም ስለ አዋፍ ይለምናል። ከሰማይም ሰራዊት ሁሉ እነርሱ በእግዚአብሔር ዘንድ በባለሟልነት እጅግ የቀረቡ ናቸውና። ስለዚህም በዓለም ሁሉ በስማቸው አብያተ ክርስቲያናት እንዲታነጹ በዚች ቀን መታሰቢያቸውም እንዲደረግ አባቶች አዘዙ። ዳግመኛም በዚህ ችለት ሊቀ መላእክት ቅዱስ አፍኒን የተሾመበት ዓመታዊ በዓሉ ነው። ይህም ከሱራፌልና ከኪሩቤል ጋር የሉልን የጌትነቱን ዙፋን የሚጠብቅ ነው። ስለዚህም ክቡር መልአክ ሄኖክ እንዲህ አለ፤ ያንን ቤት ሱራፌልና አፍኒን ዙሪያውን እየዞሩ ይጠብቁታል። እነርሱም የሉልን የጌትነቱን ዙፋን ሲጠብቁ የማያንቀላፉ ናቸው። ቅዱስ ዮሐንስ በረአዩ በእግዚአብሔር ፊት የሚቆሙ ሰባት መላእክትን አየው እንዳለ ሊቃነ መላእክት በቁጥር ሰባት ናቸው። እነርሱም ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ራኤል፣ ቅዱስ ፋኑኤል እና ህዳር ስምንት ቀን የተሾመበትን ዓመታዊ በዓሉን የምናከብርለት ቅዱስ አፍኒን ናቸው። የስሉስ ቅዱስን መንበር ለመሸከም የተሾሙ የአርባእቱ እንስሳ ወይም ኪሩ ሳሙኤል እና የሊቀ መላእክት የቅዱስ አፍኒን ጥበቃና ምልጃ አይልን አነሳስቶ ላስጀመረን አስጀምሮ ላስፈጸመን ላያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጻ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድርቱን የዕለት እንጀራችንን ስጠን ለዛሬ። በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ፣ ወደ ፈተናም አታግባል ከክፉ ሁሉ አድነን እንጂ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 ጋሽ ብጽኢት እመቤታችን ቅድስት ድንግል ማርያም ሆይ ደስ ይበልሽ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምረትን ለምኝልን ኃጢአታችንንም ያስተሰሪልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ፣ ለመንፈስ ቅዱስ ዛሬም ዘውትርም እስከ ዘላለሙ የእግዚአብሔር አብ ጸጋ የእግዚአብሔር ወልድ ፍቅር የእግዚአብሔር መንፈስ ቅዱስ አንድነት የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት ጸሎት ተራዳይነት፣ የቅዱሳን መላእክት ጠባቂነት ከሁላችን ከህዝበ ክርስቲያን ጋር አብሮን ይኑር። ለዘላለሙ አሜን።